ባክ ዞር በልኝ የሆነ ቀጠሮ አለኝ የት ምን አይነት መኪና ይዞ ይሆን የሚመጣው ጭራሽ መኪና አለው አለ የብዙ ካምፓኒ ባለቤት ነው ራሱ አረ በቃ እኔም ልከተልሻ ይትፋስ ምታ ስማና ከፎስ በናን ባታ ሲሳይ ነው ምርካት የማታይ ማታ የጥንት ተዋጽኡ

አረ፣ አይበላም ሂድ። እንዴ የታለ የሆነችክ መታ በመኪና አልወሰደችው መሰለሽ? ማለት ባክሽ የዘንድሮ ወንዶች ይታመኑ? እኔ ወንድምሽ አለውልሽ አይደል እንዴ? እኔ ልጋብዝሽ ኬታ መጣ ከሱ ማለት ከሱ ከሱ ማለት ይል ሁለት ሺህ ስምንት መቶ ብር አሸጩ። ይሄ አወጣም ደስ ታየው። በቃ ሌላ ቦታ አገኛለሁ። ለአንድ ቀ የወሉ ሰዓት ታዲያ የሚጠሩትን ዋጋ እየሰማሁ አይደለም እንዴ የሁለት ሺህ ብር እቃ ስምንት መቶ ብር እያልሽ አረ በስመ አብ ነጭ ሽንኩርትም አልቆብናል ቆይ ልጠይቅ እንዴ ጠብቀኝ ይህ ነገር ስንት ነው ደግሞ ለዚህ የምትከራከሪ ዝም በል አንተ በቃ ማደራችን ውጭ

ውይ የኔ ልጅ አስቸገርኩህ አይደል? ተባረክ፣ እድሜና ጤና ይስጥ የኔ ልጅ አመሰግናለሁ። አሜን አሜን። እንዴ ምን ሆነሽ ነው? ምን ሆነህ ነው? ሳትነግረኝ የሄድከው ዞር። ስልክ ሆነ ያጣሁት። ትቆያለሽ ብዬ ነዋ። ደግሞ ደግሟቸው እያየሁ ዝም ብላቸው እና ቢያንስ አትነግረኝም አስደነገጥኩሻ። ይቅርታ። በቃሽ የኔዋ ሁሉ ነያቻለ ቁጭ በል፣ መጣ ሰማኝማ መክሰስ አመጣልሃለሁ። በቃ ከዚህ እንዳትነሳሽ፣ እሺ? በደንብ ብላሽ። አቼ ለምንድን ነው የኔ ነጻ ልጅ ሁል ጊዜ እዚህ የምታመጪው? ቤት እኮ ብቻችንን ስለምንኖር የሚጠብቀው ሰው ስለሌለ ነው። ቤቤይ የተከበሩ ሰዎች የሚመጡበት ቦታ ነው። እንደዚህ አይነት ሰዎች እያመጣሽ ቤቱን አተረክሽው። እህስ አባዝ ቆሻሻ ትሰማኛለህ? ሲጀመር ደሃ እንጂ ባለጌም ቆሻሻም አይደለን። ሲቀጠል ደግሞ የበታቸውን ሰዎች ናቸው ዝቅ ብለው የሚሰሩ ሰዎች ላይ የበላይነታቸውን የሚያሳዩት እናንት ቀጥ ብለሽ ውጭ ማለት። ትዕግስቱ ደመወዛን አስብና ስጣት። ወይኔ እኛ ላይ እንደዚህ ይላላጣል አናቱም ማለት ነበር። ኦ እባክህ ደግሞ ደመወዛችንን ሳንቀበላ አናደኝ ነው።

ይህ እኮ ነው የኔ ህይወት የማፍርበት ይመስልሻል ለኔ ብለሽ ዝቅ ማለትሽን የምረሰው መስሎሽ ነው በጣም ነው

ኧረ፣ እባክህ አትለኝም ስንተኛ ወጣ? ይልቁንስ ምንድን ነው፣ እንዴት እንደዚህ ልታመጣቻል? በቃ አትጨነቅ ቀጥ አይ እህቴ፣ እንደዚህም እየከፋች ለእኔ ስሜት ነው የምትጨነቅ። ስም አታይም እንዴ የሌላ ሰው ፈተና እኮ ይኸው፣ የኔ ነው ድንገቴ። የኔ ዘግና እንደምታኮራኝ ቆቃለሁ። አንከራ ከተማ ከኛ አልፎ ለሀገር ተሰርፋል። አሁን በእናችሩ ምን ልምግስ? ስጪ እሺ፣ አቀርብልናለሁ እምሮዊአለንፍችበታይ ና ቤት የተገዛው በግ በሬ ነው የሚያክለው። እኛም አንድ ቀን እንገዛለን። በአሁኑ አመትማ ለማዘሯ ተፍ ተፍ ብለን ዶሮ መግዛት አለብን። እኔም እኮ ብንገዛላት ደስ ይለኝ ነበር። እኔስ እሺ ተፍ ተፍ እላለሁ። አንተ ኬት ታመጣለህ? አረ እኔ ማና አቡሻ ጌጅ ስራ ላጣ። አረ እሺ በቃ ኑሮን ያሰመርሽኛ እቺ

ወሬ ወረት አታብዛ። በክና እቺን ማንደበግ ተሸክሜ ነው። ቤተ ምግብ ጥለው መንደር ወተግባቅ ራስታ ምን አባቴ ባረገው ነው የሚሻለኝ? ኡፍ! ዛሬ ደሞ ምን ሆነን የቆየት? አንተ አቡ አሁንም እነዛ ልጆች እየጠበቅክ ነው? እዚህ ቦታ እንዳትመጣ እነሱን እንዳታገኛቸው አላልኩም። እዚህ ቦታ እኮ ስለተቀመጡ ዱርዬ ናቸው ማለት አይደለም። ክላስ ስለጨረሱ የትም ስለሚሄዱ ሰብሰብ ብለ ማለት ነው። እኔ እኮ እንዳትበላሽብኝ ስለምፈራ ነው። አትተባበኝብኝም እንዴ? ሲስተራ እኔ እኮ ያለው ቦታ ካልተመቼ እጠፍ ነው የምለው። እሱም አተማመንብሃለሁ። በቃ እንዳቆይ። እሺ፣ እሺ በቃ አልቆይም! ይዘጋ መንገዱ ምታልፊበት ህዝብ ይቀበል ወይኒ። ሲያሳዝን፣ አባት፣ እርቦህ ነው? አዎ፣ እንካ እቺን ብላና፣ ምሳቀውን እዚች እንዋሱ አስቀምጥልኝ። እሺ እሺ፣ አመሰግናለሁ። እሺ፣ ችግር የለም። አብዲሻ፣ እስኪ ለእህቴ ስልክ አስደውለኝ። ሄሎ፣ ሲስተሮ እንዴ፣ ምን ሆንክ? አረ ምንም፣ መንገድ ላይ ቸገረ። ሰው እቺ ምሳቄን ሰጥቶትና ትምህርት ይዘሽልኝ እንድትመጪ ነው። አንቲ አምሃል፣ እንዴ፣ እኔ በሌሊት ተነስቼም ቆጥሮ እንኳን ተጾመ እንደትውል ነው ታንጂቴ፣ ያለን አካፍሉል ጊዜ የምትይኝ አንቺ አይደለሽ? እሺ፣ እኔ ምስኪን ወንድም አመጣለሁ። እሳት መስሎኝ ሆኖ የሰራሹ ስራ በቃ አባዬ እንዳያይቅሽ ከዚህ ተመለስ ይሻላል። ብቻ ዝም ነው ድምቀቴ። እህቴ ታናሽ ወንድሜ ነው። አቡሽዬ እህትህ በጣም ነው የምትወደ። ስላንተ አውሩት አጠግብ። እህቴ ጠዋት እኮ መቶ ብር ሰጣለሁ ብለሽኝ ነበር፣ ስጭኛ። የምን መቶ ብር? አባዬ ቤት እየጠበቀሽ መሆኑን አትርሽ። ደሞ ማዬ ዘበዘሹን ካልሲ ማለጥ ብልሽ ነው እጠቢ ብላሻለች። እንዴህ፣ ሰርቫንቷ ሳታግዝሽም እንዴ? እሷኮ ዘመድ ጠየቀ ይዳ ነው። እሺ፣ ቻው በ ወይኔ አንተው ረዳ ከደልኩ